ሰላም ጤና ይስጥልን፣ የተከበራችሁ የኤችጂኤን ቤተሰቦች የዕለቱን መረጃዎች ይዘንላችሁ መጥተናል። በቅድሚያም ርዕሰ ጉዳዮቹን እናስተዋውቃችሁ። የኢትዮጵያ ሰራተኞች ከዓመታት በፊት ላነሷቸው አንገብጋቢ ጥያቄዎች ጠቅላይ ሚኒስትሩ ምላሽ እንዲሰጡ ተጠየቀ። የሶማሊያ ፌዴራል መንግስት በታይዋን ፓስፖርት ላይ ማዕቀብ ጣለ። ሰሜን ኮሪያ ለመጀመሪያ ጊዜ ከሚሳኤል ተኳሽ የጦር መርከቧ ላይ ሚሳኤል አስወነጨፈች። የናይጄሪያው ፕሬዚዳንት ከእንግዲህ በኋላ ሚዲያ በቃኝ አሉ። በየቀኑ ትኩስ ትክክለኛና ወቅታዊ መረጃዎችን ከምንጩ የሚያገኙበት የተመረጡ አስተማሪ ታሪኮችና ክስተቶችን ወደ እናንተ የሚያደርሰው ኤችጂኤን ዕለታዊ የመረጃ መርሃ ግብራችን እኖ ተጀምሯል። በቆይታችን ቀደም ብለን የጠቃቀስናቸው መረጃዎች ጨምሮ አዳዲስ መረጃዎችን አክለን ወደ እናንተ እናደርሳለን። እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑን። ሰሜን ኮሪያ ለመጀመሪያ ጊዜ ከሚሳኤል ተኳሽ የጦር መርከቧ ላይ ሚሳኤል አስወነጨፈች። ሰሜን ኮሪያ በዚህ ሳምንት መጀመሪያ ላይ ከአዲሱ የጦር መርከቧ የክሩዝና ጸረ ሚሳኤሎችን ማስወንጨፏ እያነጋገረ ይገኛል። የሰሜን ኮሪያ መንግስት የዜና ወኪል ኬሲኤንኤ በዛሬው ዕለት እንዳስታወቀው አገሪቱ በዚህ ሳምንት መጀመሪያ ላይ አዲሱን ቹሃይን ክላስ የጦር መርከብን ለመጀመሪያ ጊዜ ሙከራ ማድረጓን የዘገበ ሲሆን በሙከራው ላይም ኪም ጆንግ ኡንን ጨምሮ ሌሎች ባለሥልጣናትም ተገኝተዋል። በጸረ ጃፓናዊው አብዮታዊ ተዋጊ ቹሃይን የተሰየመው 5000 ቶን የሚይዘው የጦር መርከብ በሙከራ ወቅት ሱፐርሶኒክና ስልታዊ የባህር ጉዞ እንዲሁም ጸረ አየር ሚሳኤሎችን አስወንጭፏል ተብሏል። የሰሜን ኮሪያው መሪ ኪም ጆንግ ኡን የሚሳኤል ሙከራው በስኬት ከተጠናቀቀ በኋላ በሰጡት መብራሪያ የሀገራቸው የባህር ኃይል የኒውክለር ማጥቃት ብቃቱን ያስፋፋና ያጠናከር ዘንድ ትእዛዝ ሰጥቷል ነው የተባለው። ለባህር ሉዓላዊነትና ለአገር ለሀገር መከላከያ ሲባል የባህር ኃይልን የኒውክለር ጦር መሳሪያ ማፋጠን ጊዜው መረሱንም የተናገሩት ኪም የሀገሪቱም በመርከብ ላይ የተመሰረተ አዲስ አቅም ውጤታማ በሆነ መልኩ ይቀጥላል ያሉ ሲሆን ሱፐርሶኒክ ክሩዝ ሚሳኤል፣ ስልታዊ የክሩዝ ሚሳኤልና ታክቲካል ባላስቲክ ሚሳይልን ያካትታል ሲሉ ተደምጠዋል። የሀገሪቱ የደህንነት ቢሮ በበኩሉ በኒውክለር የሚንቀሳቀስ የባህር ሰርጓጅ መርከብ ማግኘት ቀጣዩ ትልቅ እርምጃ እንደሚሆንም ተናግሯል። ዋሽንግተንና ሲኦል ለሰሜን ኮሪያ የኒውክለርና ወታደራዊ አቅም መጨመር የሩሲያ እርዳታ እንዳለበት እየተናገሩ ሲሆን፣ ጉዳዩን አስመልክተው የተናገሩት የደቡብ ኮሪያው መከላከያ ባለሥልጣናት የአሜሪካና የደቡብ ኮሪያ የስለላ ድርጅት የፒዮንግያንግን እንቅስቃሴ እየተከታተሉ መሆናቸውን ገልጸዋል። አንድ ግለሰብን በጩቤና ዱላ ደብድበው የገደሉ ሁለት ተከሳሾች ሶስት ዓመት ቀላል እስራት ብቻ እንዲቀጡ መደረጋቸው መነጋገሪያ ሆኗል። የእጅ ስልኩን ቻርጅ እንዲያደርጉለት የጠየቃቸውን የግል ተበዳይ በጩቤና በዱላ ደብድበው የገደሉ ሁለት ግለሰቦችን በእስራት ማስቀጣቱን በሸካ ዞን የማሻወረዳ ፖሊስ የገለጸው ከትላንት በስቲያ ነበር። አንደኛው ተከሳሽ አስማማው በላቸውና ሁለተኛ ተከሳሽ አሳምነው አስፋው የእስራት ቅጣቱ ሊወሰንባቸው የቻለው በእለታዊ ግጭት በመነሳት የግድያ ወንጀል በመፈጸማቸው ነው ተብሏል። በሸካ ዞን የማሻወረዳ ፖሊስ የምርመራ መዝገብ እንደሚያስረዳው አንደኛው ተከሳሽ አስማማው በላቸውና ሁለተኛ ተከሳሽ አሳምነው አስፋው ታህሳስ 26 ቀን 2017 ዓ.ም ከቀኑ 8 ሰዓት አካባቢ በማሻወረዳ በጋዳ ቀበሌ ጨጋ ቀጠና ተብሎ በሚጠራው ስፍራ ከግል ተበዳይ አንደኛ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 በዚሁ መሰረት የሸካ ዞን ከፍተኛ ፍርድ ቤት ሰሞኑን በዋለው የወንጀል ችሎት አንደኛ ተከሳሽ አስማማው በላቸውን እንዲሁም ሁለተኛ ተከሳሽ አሳምኖ አስፋውን እያንዳንዳቸው በፖሊስ ቁጥጥር ስር ከዋሉበት የሚታሰብ በሶስት ዓመት ቀላል ይህን ተከትሎም በርካታ የአካባቢው ማህበረሰብ ውሳኔው ግርምት እንደጫረባቸው የገለጹ ሲሆን የሰው ሕይወት በአሰቃቂ መልኩ የቀጠፉ ሰዎች በቀላል እስራት መቀጣታቸው ሕጉ በትክክል ተተርጉሟል ወይ የሚል ጥያቄ እንዳስነሳ ተናግረዋል። ዘገባው የመሰረት ሚዲያ ነው። የሶማሊያ ፌዴራል መንግስት በታይዋን ፓስፖርት ላይ ማዕቀብ ጣለ። የሶማሊያ መንግስት ባወጣው መመሪያ በተመድ ውሳኔ ቁጥር 2758 መሰረት የአንዲት ቻይናን ፖሊሲ እንደሚደግፍ ገልጾ በዚህ መሰረት የታይዋን ፓስፖርት ህገወጥ መሆኑን አስረድቷል። በመሆኑም ከአፕሪል ሰላሳ ጀምሮ የታይዋንን ፓስፖርት የያዙ ሰዎች ወደ ሶማሊያ መግባት መውጣትና በሶማሊያ በኩል አድርገው ማለፍ እንደማይችሉ አስታውቋል። ይህ ገዳይ ተጣለው በታይዋንና ከዚሁ ጋር በተገናኙ ሌሎች ፓስፖርቶች መሆኑን የጠቀሰው መመሪያው በሶማሊያ ሲቪል አቪየሽን ባለስልጣናት ከዛሬ አንስቶ የታይዋን ፓስፖርት የማያገለግል ተደርጎ እንደሚቆጠር ገልጿል። የታይዋን የውጭ ጉዳይ ሚኒስትር ለዚህ በሰጠው መልስ ውሳኔውን ተቃውሞ በቻይና ጫና የተደረገ መሆኑን አስረድቷል። በመግለጫውም ሶማሊያ በቻይና እየተመራች ነው ያለው የታይዋን የውጭ ጉዳይ ሚኒስትር የተመድግ ተዛብቶ እንደተተረጎመም ጠቅሷል። ጨምሮም የታይዋን ዜጎች ወደ ሶማሊያ እንዳይሄዱ ማስጠንቀቂያ መስጠቱን ሂራን ኒውስ ዘግቧል። የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ኢሰማኮ ሚያዝያ 23 ቀን 2017 ዓ.ም የሚከበረውን ዓለም አቀፍ የሰራተኞች ቀንን አስመልክቶ ሚያዝያ 21 ቀን 2017 ባወጣው መግለጫ ላይ መንግስት ከሰራተኞች ደሞዝ ላይ የሚደረጉ ተጨማሪ ቅነሳዎችን እንደገና እንዲያጤን ጠይቋል። ኮንፌዴሬሽኑ ከሰራተኞች ደሞዝ ላይ በተለያዩ ምክንያቶች የሚደረጉ ተጨማሪ ቅነሳዎችን በዝርዝር ባያስቀምጥም በሕዝብ ተወካዮች ምክር ቤት ለአደጋ ስጋት ፈንድ በየወሩ ከደሞዛቸው ላይ እንዲቀነስ ሀሳብ መቅረቡ ይታወሳል። እነዚህ ቅነሳዎች እየጨመረ የመጣውን የኑሮ ውድነትና ዝቅተኛ ደሞዝን ተከትሎ የሰራተኞችን የኑሮ ጫና የበለጠ ያባብሳል ሲልም አስጠንቅቋል። ከእጅ ወዳፍ የሚኖሩ ሰራተኞች የኑሮ ውድነቱን መቋቋም እንደማይችሉና በአሁኑ ሰዓት በዝቅተኛ ደሞዝ ራሳቸውንና ቤተሰቦቻቸውን ለመደገፍ እየተቸገሩ ነው ሲል አጽንኦት ሰጥቷል። ኢሰማኮ ምንም እንኳን የእነዚህን ቀነሳዊ ዝርዝር ሁኔታ ባያብራራም እንዲህ ያሉ እርምጃዎች የሰራተኞችን የኑሮ ጫና የበለጠ እንደሚያባብሱም በመግለጽ መንግስት ዳግም እንዲያጤኑ አስጠንቅቋል። ኮንፌዴሬሽኑ ይህንን ያለው መጋቢት 9 ቀን 2017 ዓ ምት በህዝብ ተወካዮች ምክር ቤት በቀረበው አዲስ ረቂቅ አዋጅ የመንግስትም ሆነ የግል ዘርፍ ሰራተኞች ለአደጋ ስጋት ፈንድ በየወሩ ከደሞዛቸው ላይ እንዲቀነስ ሀሳብ መቅረቡን ተከትሎ ነው። በተጨማሪም ኢሰማኮ የፍልሰተኛና የቤት ሰራተኞችን ችግር በአጽኖት በመግለጽ መንግስት በሥራ ዓለም ላይ የሚፈጽመው ሁከትና ትንኮሳን በተመለከተ በቁጥር 190ና የቤት ሰራተኞች መብትን በተመለከተ ቁጥር 189 የሆኑትን ዓለም አቀፍ የሰራተኞች ተቋም ውሎችን እንዲያጸድቅ አሳስበዋል። ኢትዮጵያ እነዚህ ውሎችን በማጽደቅ ፍልሰተኛና የቤት ሰራተኞችን ከብዝበዛ ለመጠበቅ እርምጃ መውሰድ አለባት ብሏል። ኮንፌዴሬሽኑ ሰራተኞች ላይ የሚያጋጥሙ ችግሮችን የሚዘረዝር የውሳኔ ሀሳብ ለከፍተኛ የመንግስት ባለስልጣናት እንዳቀረበ የገለጸ ቢሆንም ምንም አይነት ምላሽ አልተገኘም ብሏል። የዓለምን 1.5 ትሪሊዮን ዛፎች የሚያጠና አዲስ ሳተላይት ወደ ህዋ ተላከ። የዓለም ዛፎች በአብዛኛው ጊዜ የምድር ሳምባ ተብለው ይጠራሉ። ካርቦንን አምቀው የሚይዙና የአየር ንብረት ለውጥ ተጽዕኖን ለመቀነስ አስተዋጽኦ የሚያደርጉ ናቸው። ይሁን እንጂ ከአንድ ነጥብ አምስት ትሪሊዮን የሚበልጡ ዛፎች ምን ያህል ካርቦን አምቀው እንደያዙ ለመለካትና ፈጽሞ ማወቅ አስቸጋሪ ሆኖ ቆይቷል። የአውሮፓ የጠፈር ኤጀንሲ ግን ይህንን መጠበቅ እንዳበቃ ማክሰኞ ዕለት አስታውቋል። ኤጀንሲው በአይነቱ የተለየ መንኮራኩር የማምጠቅ ሙከራውን እንደተሳካም ገልጿል። ልዩ የራዳር ሥርዓት የተገጠመለት ሳተላይቱ ከደኖች ጣሪያ ስር ምን እንዳለ ይፋ ይደረጋል ተብሏል። ተመራማሪዎቹ ካርቦንን አምቆ በመያዝ ደኖች ያላቸውን ጠቀሜታና የደን ጭፍጨፋ ተጽዕኖችን በተሻለ መልኩ እንዲረዱት ያግዛል የሚል ተስፋም ተጥሎበታል። በደቡብ አሜሪካ የፈረንሳይ ግዛት አካል ፍሬንች ጎያና ከሚገኘው ኩሩ የጠፈር ማዕከል የተነሳው ሳተላይቱ ከሚያጠናቸው ደኖች አንዱ በሆነው አማዞን አናት ላይ መብረሩ ተነግሯል። የጠፈር ጃንጢላ የሚል የቁልምጫ ስም የተሰጠው ሳተላይቱ መልእክት የሚልክ 12 ሜትር የሚሸፍን ግዙፍ አንቴናም ይዟል። አንቴናው ከደኖች አናት በታች የተደበቁ ቅርንጫፎችና ግንዶች ምን እንዲያዙም በጥልቀት መመልከት እንደሚችል ተጠቁሟል። ሀሳቡ ወደ አውሮፓ ጠፈር ኤጀንሲ ያቀረቡት የምድር ምልከታ ብሔራዊ ማዕከል ዳይሬክተር የሆኑት ፕሮፌሰር ጆን ሬሚዲዮስ እነዚህን ደኖች መጠየቅ እንፈልጋለን ወደ ውስጥ በትክክል ማየት እንችላለን ሲሉም ሳተላይቱ ከተላከ በኋላ ተናግሯል። ኃላፊው የአማዞን የኮንጎና የኢንዶኔዥያ ደኖች ለመጀመሪያ ጊዜ በትክክል ለማወቅ ትልቅ ስኬት ይሆናል ብለዋል። በአሁኑ ወቅት ተመራማሪዎቹ እያንዳንዱን ዛፍ በመለካት እያቀራረቡ የሚሰጡት ትንተና ትልቅ ችግር እንዳለው ባለሙያዎች ይናገራሉ። ሳተላይቱ በዩናይትድ ኪንግደም የተሰራ ሲሆን ሮኬቱን ወደ ህዋ ከመላክ ባለፈ ሳተላይቱን ማሰማራት ፈተናዎች ገጥመውትም እንደነበር ተነግሯል። ቡድኑ የመጀመሪያውን ካርታ በስድስት ወራት ውስጥ አዘጋጅቶ የመጨረስ ተስፋ የሰነቀ ሲሆን እስከሚቀጥለው አምስት ዓመት ድረስ መረጃ እንደሚሰበስቡም ገልጿል። ካርታዎቹ ምን ያህል ካርቦን እንደታመቀ ከማሳየት ባለፈ በዛፎች መጨፍጨፍ ምክንያት ምን ያህል ካርቦን እንደሚጠፋም ያሳያል ተብሏል። የናይጄሪያው ፕሬዚዳንት ሚዲያ በቃኝ አሉ? እባካቹ፣ እኔን ከቡርኪና ፋሶ መሪ ኢብራሂም ትራውሬ ጋር አታነጻጽሩኝ፣ የደም ግፊቴን አትጨምሩት ሲሉ የናይጄሪያው ፕሬዚዳንት ቦላ አህመድ ተናገሩ። በናይጄሪያ ሕዝብ ምክንያት ከአሁን በኋላ ማህበራዊ ሚዲያ አልጠቀምም። ናይጄሪያን ትልቅ ለማድረግ የሚችለውን እያደረግኩ ነው። ሕዝቤ ግን በማህበራዊ ሚዲያ ይሰድበኛል፣ በማንቋሸሽም ይንቀኛል ሲሉም ተናግረዋል። የናይጄሪያ ሕዝብ በማህበራዊ ሚዲያ ስለ እኔ የሚጽፉትን ሳነብ ጊዜ በንዴት ደም ግፊቴ በጣም ይጨምራል። ስለሆነም ማህበራዊ ሚዲያ መጠቀም ማቆም አለብኝ። ምክንያቱም በዚህ ሁኔታ ከቀጠልኩኝ ተልዕኮዬን ከማሳካቴ በፊት እሞታለሁ ሲሉም ተደምጧል። ምንም እንኳን ለናይጄሪያ የሚበጃትን መልካም ስራ በሰራም፣ በእውነቱ ልቤ ተሰብሯል። ከሌሎች ፕሬዚዳንቶች ጋር እያነጻጸሩ ምንም እንዳልሰራ መሪ ያደርጉኛል ሲሉም ተደምጧል። ለእኔ ምስጋና ይገባኛል። የናይጄሪያ ኢኮኖሚ በጣም አድጓል፣ ነገር ግን የምስጋና አበባ አልተሰጠኝም ሲሉም ተደምጧል። ከሥልጣን ወርጄ ጡረታ አንድ ወጣ ይፈልጋሉ እኔ ግን ተልኮን ከማሳካቴ በፊት የአገሪቱ ፕሬዚዳንት መሆኔን እቀጥላለሁ ሲሉ ፕሬዚዳንት ቦላ አህመድ አክሎ ገልጿል። በፕሬዚዳንት ቦላ አህመድ ትዩቡ ዘመን አብዛኛው የናይጄሪያ ሕዝብ በኑሮ ውድነት እየተማረረ እንደሆነ ይነገራል ሲል የዘገበው ጋሊም ሲልቨረስ ብሎግ ነው። ውድ የኤችጂኤን ቤተሰቦች ለሰዓቱ ያዝንላችሁ መረጃ እኚህን ይመስላሉ። በየቀኑ ትኩስ መረጃዎችን ለማግኘት ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁን አብራችሁን ስለነበራችሁ እናመሰግናለን።